የሚመቱ ሰዎችን አየው እንደገና እቺን ምድር አበጣብጣለሁ ብለው የሚመቱ ጩኸትን፣ ደም መፋሰስን፣ ብጥብጥን እናመጣለን የሚሉ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁን። እንዲህ እናደርጋለን፣ ይሄ ሰባት ቀን እግዚአብሔር ፊት እንጾማለን ከጌታ ድምፅን በመቀበል ነገሮች ከመሆናቸውን በፊት ትንቢትን በመናገር የተናገራቸውን ትንቢቶች ሁሉ ሲፈጸሙ ያስተዋልነው የእግዚአብሔር ነቢይ አማኑኤል ዳባ በዚህ ዓመት በመስከረም 16 2018 የአርብ ቀን የቤተ ክርስቲያን አገልግሎት ላይ ስለ ምድራችን ስለ ኢትዮጵያ እንዲሁም ስለ አዲስ አበባ አጥብቀን በጌታ ፊት ለሰባት ቀን እንድንጸልይ ትንቢታዊ ድምፅ አስተላለፈ። ምን አየሁ? እግዚአብሔር ከእናንተ እናንተ አንጻርችን ከተማን ፎክስ ጀምራ ይሄ ሰባት ቀን ውስጥ እዚህ አዲስ አበባ ላይ የታቀደ አዋጅ፣ የጨለማ አዋጅ፣ ልጆችን እገላለሁ ብሎ ይወጣ፣ ደም አፈሳለሁ የሚል አዋጅ ከእናንተ የተነሳ ዛሬ አምላክ ያፈርሰዋል። አሜን። ምን ያለው አሁን እየጨረስን እያለ የሚመክሩ ሰዎችን አየሁ። ምን አይነት ምክር ነው የሚመክሩት? እንደገና እቺን ምድር አበጣብጣለሁ ብለው የሚመክሩ አዲስ አበባ እናመጣለን ረብሻን የሚሉ አዲስ አበባ ውስጥ ጩኸትን፣ ደም መፋሰስን፣ ብጥብጥን እናመጣለን የሚሉ የዝችን ሀገር መልክ እንደገና ቀይራለሁ የሚሉ እግዚአብሔር ግን እነዚህ ብሎኛል ኖ ኖ ኖ ኖ፣ እኔ እና እናንተ አለን፣ እኔ እና እናንተ አለን፣ አይችሉም። አፈእ እን እንዲህ እናደርጋለን። ይሄ ሰባት ቀን እግዚአብሔር ፊት እንጾማለን። ስለ ድሀሳችሁ መለቀቅ፣ ስለ ምድራችሁ መለቀቅ ከድማን ነፃ የምትወጡበት እንጾም ነው ይሄ ሰባት ቀን። እዚ ያላችሁት ለሚሰማችሁና እናንተ አንድ ነገር እናደርጋለን የምትችሉትን ያህል እግዚአብሔር ፊት ለመንበርከክ ስራ እየሰራችሁ በጾም ጸሎት ታላቅ የምስራች፣ በተለያዩ የዓለማችን ክፍሎች ለምትገኙ ሁሉ፣ በአሜሪካ፣ በኢውሮፕ እንዲሁም በተለያዩ የአፍሪካ ሀገሮች ለምትገኙ ቅዱሳን ሁሉ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እንደሚል ዘመንን የመዋጀትና የተበሉ አመታትን የማስመለስ ልዩ የአንድ ለአንድ የዙም የጸሎት ፕሮግራም ከእግዚአብሔር ነቢ አማኑኤል ዳባ ጋር ስለ ኑሮ ስለ ቤቶ ምሪትን የሚቀበሉበትና የሚመጣውን ዘመን የሚዋጁበት እንዲሁም ኃይልን የሚቀበሉበት ልዩ ፕሮግራም። ትላልቁ ብዙ ምስክርነቶችን በሰዎች ውት ጌታ እያደረገ እንዳለ ሰማ ነበርና ጌታዬም በሱ አመሰግነዋለ። በዚህ ቤት ውስጥ እግዚአብሔር አዲስን ነገር ይጀምራል። አሜን። አሁን ምልክት ምልክት ማየት ጀመርኩ። ጌታ ይባረክ። ምልክት ምልክት፣ ሶስት ጊዜ ስሜን ጠራ ል አይናገርም ነበር። ሶስት ጊዜ ስሜን ጠራ። ሌሉያ ክብር ለኢየሱስ። ሌሉያ ይህ ፕሮግራም ከቀረጻ ውጪ የሚከናወን ይሆናል። ስለዚህ በዚህ ዋትሳፕ ቁጥር በመደወል ይመዝገቡ።